በገመድ ፈንታስና አርክ ፕሮፋይሉ ማን ነው የሚመርጥላችሁ? ግን ለነገሩ አንተ መልክ ከሚያዩ እሱም ቢያዩ ይሻላል? ሰው እያሳሳትኩኝ ነው። አይ ፊልተር አርጓር እየተባለ ነው። ፊልተር እናፍ የነን ፊልተር ነው። ፊልተር ብናጠፋ ምን እንመስላለን? ያንን ፕሮፋይሉ ላይ ያለው ፕሮፋይሉ ነው። አንተ አማርኛ ሰው ነው እንዴ? የማይገባኝ እዚህ በሰላም ነው። ምን ፕሮፋይሉ ይሄ ነው። እናንተ ህዝብ ተው እንዴ! ደስ ብሎኝ ነው። ለቀቅ ማለት አለበት፣ ይደብራል።

የሰጠውን የሚቀበል ደግ ህዝብ ነው ያለን፣ እኮ ለየት የሚያደርገን ኢትዮጵያ። እኔ እኮ አልገባኝም ምን ይሄን መብራት ተቀይሩታላችሁ። ለምን ፀሐይ ላይ አትቀመጥ? በደንብ በደም በብርሃን እንዲሆንል ፀሐይ ላይ ትቀመጥ ቆንጆ።

ምንድነው ታወሩት? ምንድነው ማለት ነው ታወሩት? ማን ነው ባላ አለበት? የላከው ወደ ሷሊ የሆነ ሰው መስሎ ነው።